ጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ሰላም! ውድ የፕሮግራማችን አድማጭ ተመልካቾቻችን በቅድሚያ ለ2018 በሰላም በጤና እንኳን አደረሳችሁ እንኳን አደረሰን ማለት እወዳለሁ። እንግዲህ ይህ ፕሮግራማችን በ2018 ከትዝታ ማህደር የመጀመሪያ ሳምንታችን ነው። በቅድሚያ ግን ለተከታታይ አራት እሁድ ፕሮግራማችን ወደ እናንተ ሳይደርስ በመዘግየቱ ይቅርታ እንጠይቃለን። ታዲያ ዛሬ ደግሞ ወደ እናንተ ምን ይዘን መጣን የሚለውን ሀሳብ ላጋራችሁ። እንደሚታወሰው ከዛሬ ሶስት ወር በፊት የቀድሞ የኢትዮጵያ ሕፃናት አምባና የቀድሞ የኩባ ተማሪዎች በቀድሞው መሪ የነበሩት ኮሎኔል መንግስቱ ኃይለማርያም በስደት ወደሚኖሩባት ዙምባቤ ሀረሬ የመኖሪያ ቤታቸው ተገኝተው ያደረጉትን ቆይታ ወደ እናንተ ይዘን መተን ነበር። ይህም ፕሮግራም ስንሰራ በዚህ ፕሮግራም ላይ በጣም በርካታ አስተያየቶች በጽሁፍ፣ በስልክ፣ በአካል በርካታ ሀሳቦችን ተቀብለን ነበር። እናም ከተቀበልናቸው በርካታ አስተያየቶች መካከል ዛሬ ጥቂቱን ወደ እናንተ ይዘን ቀርበን እንነጋገርበታለን እንጨዋወታለን ብለን አስበናል። ወደ አስተያየታችን ከመግባታችን በፊት ግን አንድ መልእክት ማስተላለፍ እወዳለሁ። ከዚህ በፊት እንደነገርናችሁ የአብሮነት ዲጂታል ሚዲያ አላማውን በተደጋጋሚ ግልጽ አድርገን ለሁሉም ክፍል አሳውቀን ነበር። ይኸውም የእኛ ሚዲያ ለሀገር ዋጋ የከፈለ የሀገር ባለውለታዎችን ታሪክ ለትውልድ ማስተማሪያ ይሆናሉ ብለን የምናምንባቸውን ወደ እናንተ ይዘን መቅረብ ነው። ይህ እንዲህ እንዳለ የኮሎኔል መንግስቱ ፕሮግራምን ወደ እናንተ ስናመጣ ይህን ታሳቢ በማድረግ ነው። ኮሎኔል መንግስቱ ኃይለማርያም በስልጣን ዘመናቸው በርካታ ስራዎችን ለሀገራቸው አበርክተዋል። ለዚህም ነው ከተቀበልናቸው በርካታ አስተያየቶች መካከል በተደጋጋሚ ተመሳሳይ የሆኑ መልእክቶችን ተቀብለናል። ረጅም እድሜ እጅግ እናመሰግናለን፣ እግዚአብሔር አምላክ ለምድሮ ያብቃዎት ጤናና ረጅም ዕድሜን እንመኝሎታለን የሚሉ ተደጋጋሚ ተመሳሳይ መልእክቶችን ተቀብለናል። ይህን ስንል በተቃራኒው ሌሎች ሀሳቦች አልደረሱንም ማለት አይደለም። ነገር ግን ከዚህ በፊት እንደነገርናችሁ የሚዲያችን ዋና ዓላማ ለትውልድ ያስተምራሉ መልካም ነገሮች ናቸው ብለን ያሰብናቸውን ብቻ ይዘን ወደ እናንተ መቅረብ ነው። ይህንን ሀሳብ የሚያስተናግዱ ደግሞ ሌሎች ሚዲያዎች ይኖራሉ። የሚጠየቁበት የሚወቀሱበት ነገር አይኖርም ማለት አይደለም ነገር ግን እኛ ማስተላለፍ የምንፈልገው መልካም ስራዎችንና ለትውልድ አስተማሪ ናቸው ብለን ያመንባቸውን ስለሆነ ይህንን መልካም መልካሙን ብቻ ይዘን ወደ እናንተ ቀርበናል። እንግዲህ ከበርካታ የስልክ ጥሪዎች ከበርካታ የጽሁፍ መልእክቶች መካከል ጥቂቱን ለእናንተ ይዘን ቀርበናል። አብራችሁን ቆዩ። እኔ በስልክ ከተቀበልኳቸውና ከተጻፉት አስተያየቶች መካከል ጥቂቶችን እንዲህ ወደ እናንተ ይዤ ቀረብኩኝ። እንዲህ ይላል፤ ጓድ መንግስቱ ድምፃቸው እንዳለ ነው። እኔ ብላቴ አየር ወለድ ማሰልጠኛ ውስጥ ነበርኩኝና በመጨረሻ አካባቢ ወቢዎች ላይ ዳግም ዘመቻ ወይም የአባት ጦር ተብሎ ጥሪ ተደርጎላቸው የወራቶች ስልጠናን ከወሰዱ በኋላ ፕሬዚደንት መንግስቱ መጥተው ንግግር ሲያደርጉ አጠገባቸው ነበርኩኝ። ትዝ የሚለኝ ንግግር ሲያደርጉ አባቶቼ፣ ወንድሞቼ፣ እናንተ ቀደም ሲል ለሀገራችሁ ብዙ ዋጋ የከፈላችሁ፣ ዛሬ በማረፊያችሁ ወቅት ዳግመኛ ዋጋ ለመክፈል ወደዚህ በመምጣታችሁ የጀግንነት ደስታ ቢሰማኝም ውስጤ ግን ብለው ከሁለቱም አይኖቻቸው በመንታ የወረደው እምባቸው በእውነት እስከ መቼም ከብላቴ ምድር ላይ አረሰውም። ዛሬ ላይ እንዲህ ባማረ ቦታ ላይ ሳያቸውና ድምፃቸውን ስሰማ የእሳቸውን እምባ በስንት አመቱ ራሴ ላይ ደገምኩት። ክብር ለፈጣሪ ይሁን፣ ረጅም ዕድሜ ተመኘሁላቸው ይላሉ። ሌላው እንዲህ አሉ እርሻም ይኑራቸው ማረሻም ጓድ ኮሎኔል መንግስቱ ኃይለማርያም የኢትዮጵያ መንግስት ነበሩ ያውም ቆራጥነት የሞላባቸው የአገር ባለውለታ ናቸው ክብር ይገባቸዋል እንኳንም የበቆሎ እርሻ ቀርቶ የወርቅም እርሻ ይኖራቸው ክብር እንስጣቸው ይላሉ ሌላው ደግሞ እንዲህ አሉ መንጌ እርስዎ ከሀገር ሲሄዱ እኔ የስምንት ዓመት ልጅ ነበርኩኝ ግን አድጌ ስለ እርሶ እሰማ ነበር። ከአንዳንዶቹ በስተቀር ብዙ ሰው ይወዱታል። እድሜ ስጦት። የድሃ አባት ኖት። ጥሩ ሰው ስለሆኑ እድሜ አገኘ። ተመስገን። አሁንም በእድሜ ላይ እድሜ ከጤና ጋር ይጨምርሎት ይላሉ። ሌላው እንዲህ አሉ። አላህ ይችላል። ለምትወዷት ሀገር ወይ አብቃዎት። እኔስ ያንን ዘመን ሳስበው ደስ ይለኛል። ደግሞ ቢመጣም ያሰኘኛል አሉ። ሌላኛው ይህንን አስተያየት ሲጽፉ እየሳቁ ይመስለኛል። ጀግናው መሪያችን ፈጣሪ ጠብቁት። እኔ ከሶማሌዎች ጋር ነው የምሰራው እና ሶማሌዎቹ የእርሶን በሕይወት መኖር በቁም ያቃዣቸው ነው። የእርሶ ስም ሲነሳ ይበረግጋሉ። እስካሁን አራት ኪሎ ነው ያሉት ብለው ያስባሉ። ቆራጦ መሪያችን ይኑሩልን። ጀግና እንኳንስ ኖሮ ቢሞትም እንኳን ቤቱ አይደፈርም፣ እንወዶታለን ይላሉ። ከተቀበልኳቸው ከስልክ ጥሪዎች አንዱ ደግሞ ከአራት ኪሎ አካባቢ ነዋሪ የሆኑ እንዲህ አሉ። ስደውል ስሜቴንና እምባዬን ለመቆጣጠር እየሞከርኩኝ ነው። ከዚህ ሁሉ ዓመት በኋላ በተንቀሳቃሽ ምስል የታጀበ ምስላቸውንና ድምፃቸውን ስሰማ ስሜቴን መቆጣጠር አቃተኝ። ሲቃ በተቀላቀለ ድምፅ እግዚአብሔር ይስጣችሁ ሳልሞት የእሳቸውን ምስልና ድምፅ በመስማቴ እጅግ ደስ ብሎኛል። ረጅም ዕድሜ ከጥ ይስጠልኝ። እናንተም እግዚአብሔር ይባርካችሁ! ይህንን እንድናይ ስላደረጋችሁን እጅግ አመሰግናለሁ። የቀድሞ ጓድህ በሉልኝ። ባልደረባዬ ፍሬ ህይወት ከአውሮፓ ከኔዘርላንድ አስተያየቶቹን እንዲህ ታቀርብላችኋለች። ሌላው አርማጅ ተመልካች ደግሞ እንዲህ ሲል አምላኩን ያመሰግናል። ጌታዬ እርሱ መልካም ሰው በመሆኑ እግዚአብሔር እድሜ ሰጥቶት ያለ ዘመድ ሥራ ያዝንበት ባለቤት ያደረገን አገር ወዳጁ ጀግናው የእርሶን ድምፅ በመስማቴ አምላክን እጅግ አመሰግነዋለሁ። ሌላኛው አድማጭ ተመልካች ደግሞ እንዲህ ይላል፣ መንጌ በጤና በሰላም ስላየሁት ከነባለቤቱ ደስታዬ ወደር የለውም። ከብሔር የጸዳ ታላቋን ኢትዮጵያ ስላሳዩን ሁሌም አመሰግናለሁ። ለገንጣይ አስገንጣይ ዘረኞች የራስ ምታት ነበሩ። ምን ዋጋ አለው? አልተረዳንም። ይኸው እርስዎ አሉ፣ እኛ አልሰማ ብለን አሳራችንን እንበላለን። ሌላኛው አድማጅ ተመልካች ደግሞ ምኞቱንና አድናቆቱን እንዲህ ይገልጻል። የኔ አባት እግዚአብሔር ዕድሜ ሰጥቶት እኔም እንደናንተ አግኝቻቸው ጉልበታቸውን ብስመው እመኛለሁ። መንጌ የድሃዎች አባት፣ የመሐይሞች ጠላት፣ የኢትዮጵያ ሞክሪያ፣ የአንድነት አርማችን፣ አገሩን ወዳጅ ብቻ ምኑን ተናግረን የቱን እንጨርሰው? ለእኛ ሀገራችን ሲነኩብን ለሚያምን ምርጡ መሪያችን ናቸው። አምላክ እስራኤል ቤተሰቡን ይባርክ፣ ለእርሱም ቀሪ ዘመኖ ይጠብቆ። ያለ ምክንያት ያለ ፍርድ በማን አለብኝ ቤተሰቦቻችን ያጣን በሚሊዮን የምንቆጠር በህይወት ያለን ምስክሮች አለን ይለናል። ሌላው አድማች ደግሞ ውድ የአብሮነት ሚዲያ አድማች ተመልካቾቻችን፣ አሁን ደግሞ ወደ ባልደረባዊ ሔዋን ወደ አዲስ አበባ ልመልሳችሁና እሷ በስልክ ከተቀበለቻቸው አስተያየቶች መካከል የተወሰደውን ታቀርብላችኋለች። ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ሌላው በጽሁፍ ከተቀበልናቸው ሜሴጆች ውስጥ አንዱ እንዲህ አለ። ዋው፣ የኢትዮጵያ ጀግና፣ በጣም የምኮራበት መሪ ቢኖር ጓድ መንግስቱ፣ በጣም ቆራጥና ጀግና የሆነው መሪ ለኢትዮጵያ በጣም የጣረ ነገር ግን ብዙ ጦርነት የተፈተነ በጣም ትልቅ ራይ የነበረው እኔ ታሪካቸውን ሳየው ብዙ ነገራቸው ለሰው፣ ለስራ ያላቸው አመለካከት ልክ እንደ አባቴ ጀግና የምለው ሰው ቢኖር ጓድ ኮሎኔል መንግስቱ ኃይለማርያም ለአስራ ሰባት ዓመት ኢትዮጵያን በሚያስተናግዱበት ዘመን ሰው እንዳይቸገር የሚነድፉት ስትራቴጂ በጣም የሚደንቅ ነበር። ሁሌም ሰው የሰራውን መልካምነት መወደስ አለበት። ረጅም ዕድሜ ከጤና ጋር ለመላ ቤተሰቦ እመኛለሁ። ለሀገር ምድሮት ያብቃው ትላለሁ። ቆራጦ መሪ። ሌላው በስልክ ጥሪ የተቀበልኩት እንዲህ ይላል። አንድ በጣም ያስገረመኝ የሥራ ሰዓትሽን ካልተሻማው ትንሽ ታሪክ ባጫወትሽ አለኝ። እኔም እረ ግድ የለም ኮሎኔል መንግስቱ በስልጣን ዘመናቸው ጊዜ ትንሽ ልጅ ነበርኩኝ። መኖሪያዬም አቧሪ አካባቢ ነበር። ጓድ መንግስቱ ከቤተ መንግስት ወደ ፓርላማ ሲሄዱ በጠባቂዎቻቸው ታጅበው በእግራቸው ነበር የሚሻገሩት። የዛኔ መውጫ ሰዓታቸውን ስለማውቅ እኔና እህቴ እየተሯሯጥን ወደ መንገድ ዳር እንወጣና እስኪገቡ አይተን ወደ ትምህርት ቤት እንሄዳለን። ከሰዓት በኋላ ቤተ መንግስት ውስጥ ያለው ባንዲራ ሲወርድ እኛም ከውጭ ሆነን ቆመን እናጅባለን። ይህ ተግባር አንዴ ወይም ሁለቴ አልነበረም፣ በጣም በተደጋጋሚ ነበር የምናከናውነው። አንድ ቀን ግን ኮሎኔል መንግስቱ ወደ ቤተ መንግስት ሲገቡ ከሩቅ አይተውን አስጠርተው ግንባራችንን ሳሙን። የዛን ጊዜ የተሰማኝን ስሜት በቃላት መግለጽ ያቅተኛል። ምክንያቱም ዘውትር ሳያቸው ቁመናቸው፣ አረማመዳቸው፣ ቆራጥነታቸው፣ ብቻ ምንቅጡ ሁሉ ነገራቸው በጣም ነበር ደስ የሚለኝ። የዛን እለት ግን ወደ ቤተ ክርስቲያን ዞር አልኩና እግዚአብሔር ሆይ ሳድግ የመንግስቱ ወታደር አድርገኝ ብዬ ለመንኩኝ። ግን ምን ያደርጋል እኔ ሳድግ ኮሎኔል መንግስቱ ከሀገር ወጡ። ግን ሁሌም በልቤ ይኖራሉ። ለሳቸው ያለኝ ፍቅር ዛሬም አልቀነሰም። በዚህ ፕሮግራም ላይ ሳያቸው ወደ ኋላ የልጅነት ጊዜን አስታወሰኝ። እባካችሁ ይህንን መልእክት አድርሱልኝ። እድሜና ጤና ይስጣቸው፣ ለሀገራቸው አብቅቷው ዳግም እንዳያቸው ያድርገኝ ይበሉልኝ፣ አሉ። ባልደረባዬ ፍሬ ህይወት ከአውሮፓ ከኔዘርላንድ አስተያየቶቹን እንዲህ ታቀርብላችኋለች። መንጌ አሁንም ረጅም እድሜ ከጤና ጋር ተመኘውልህ። የአባቴ ማስታወሻ ኑርልኝ እወድሃለሁ። እድሜ መስታወት ነው። ይህን ያህል አቆይቶ ለዚህ ያደረስህ አምላክ ክብርና ምስጋና ይግባው። ጀግናችን ጓድ መንጌ እወድሃለሁ። ሌላኛው አስተያየት ሰጫችን ደግሞ እንዲህ ይላል። እግዚአብሔር ዕድሜ ጀምርላችሁ። ለዙምባቤ ህዝብና መንግስት ትልቅ ምስጋና ይገባል። አንተ የደሃ አባት ረጅም ዕድሜና ጤናን ተመኘውልህ አባቴ። በ1982 ትንሽም ብሆን አስታውሳለሁ ቆራጥና ቆፍጣናነትህን። አሁን ካሉት መሪዎች በምን ትወዳደራለህ? አድማጭ ተመልካቾቻችን፣ አሁንም በድጋሚ ወደ አዲስ አበባ ይዣችሁ ልሄድ ነው። ተከተሉኝ። ሌላው ከአሜሪካ አልጋ ላይ ሆኜ ሆስፒታል ውስጥ ተኝቼ ይህንም ቪዲዮ ስመለከት በጣም በጣም ተደሰትኩኝ እናም ደውዬ እናንተን ማመስገን እንዳለብኝ ስላመንኩኝ እኔ የደወልኩት። እግዚአብሔር ያክብራችሁ። ውለታቸውን ሳትረሱ ያሉበት ድረስ ሄዳችሁ ለሕዝብ ያስተላለፋችሁት መልእክት የሚገረም ነው። በርቱ ብለው ለሳቸውም እድሜና ጤናን ይስጥልኝ ብለው ተመኙ። አንድ ተመልካች በስልክ ጥሪ እንዲህ አሉ። ሃሎ የምደውለው ከደቡብ አፍሪካ ነው። ኢትዮጵያ ያለው ኢትዮጵያ ኢትዮጵያ ሆና የቆየችው በኮሎኔል መንግስቱ ነው ብዬ ውስጤ ያምን ነበር። እናም ኮሎኔል መንግስቱ በተፈጠረው ወቅታዊ የፖለቲካ ውዝግብ አገር ለቀው ሲወጡ፣ እኔም አገር ለቅቄ ወጣሁ። ኢትዮጵያ ግን ባለችበት ከነሰንከፏ ከነችግሯ ፈጣሪ ጠብቋት አለች። ረጅም ዕድሜ ለጓድ መንግስቱ አድርሱልኝ፣ ከልብ ነው የምወዳቸው አሉ ባልደረባዬ ፍሬ ሕይወት ከአውሮፓ ከኒዘርላንድ አስተያየቶቹን እንዲህ ታቀርብላችኋለች። ሌላው አድማጭ ደግሞ እንዲህ ይላል። መጽሐፍ ሲወጣ አደራት ትርሱኝ። አብሮነት እናመሰግናለን። ገን እየተባረኪ የልቤን ሰው ስላሳየሽኝ ክበሪልኝ። ዕድሜና ጤና ጨምሮ ጨማምሮ ይስጥህ። በጣም የምወደው መንጌ አላህ የምትወዳት አገርህ ይመልስህ። ጠላቱን ያርቅለት፣ እድሜውን ያርዝመው፣ ያረቢ አሜን ብሎናል። ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ። እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ሌላው አድማች ተመልካች ደግሞ አድናቆቱንና ደስታውን እንዲሁም አስተያየቱን እንዲህ ይላል። በጣም በጣም ደስ ይላል፣ ያስቀናል። እንኳን ለዚህ ያበቃችሁ። በጤና ቆይተን እኛም ውድ አባታችንን መንግስቱን፣ ውድ ባለቤታቸውን ወይዘሮ ውባንችን እንዲሁም ውድ ልጆቻቸውንና የልጅ ልጆቻቸውን ለማየት ያብቃን አሚን። ሳሉድ ፓስ ኢፌሊሲዳዴስ ፓራቶዳ ላ ፋሚሊያ። እግዚአብሔር ረጅም ዕድሜ ከጤና ከሰላምና ከደስታ ጋር ለመላው ቤተሰባቸው ይገባቸዋልና ይስጣቸው። አባባ መንግስቱ ለእኔ ምንም ስህተት አልሰሩም። ሀገራቸው መውደዳቸውና ለህዝባቸው ማሰባቸው ነው በኢትዮጵያ ጠላቶችና በጠላቶቻቸው ላይ የሚያስወቅሳቸው። ቪቫ መንግስቱ ኢሱ ፋሚሊያ ሌላው አስተያየት ሰጫችን ደግሞ እንዲህ ይላል። ታሪክ ደስ ይላል፣ ጥሩም ይሁን መጥፎ ታሪክ ሰው ያስተምራል። ውድ አድማጅ ተመልካቾቻችን፣ አሁንም በድጋሚ ወደ አዲስ አበባ ይዣችሁ ልጓዝ ነው። አብራችሁ የሚሆኑ አንድ የስልክ ጥሪ ፈገግታ በተቀላቀለበት ድምፅ። ሀሎ አብሮነት ዲጂታል ሚዲያ ነው። አዎ ነው ጌታዬ፣ እንደው የመንግስቱ ኃይለማርያምን ቪዲዮ ስመለከት ወደ ኋላ ተመልሼ አንድ ታሪክ ትዝ ስላለኝ እሱን ላስታውሳችሁን ነው የመጣሁት። ይኸውልሽ በ1973 ዓ.ም መርካቶ ብዙ አዘወትር ነበር። እናም በአንድ ወቅት ጤፍ ኩንታል 60 ብር ነበረ እንዲሸጥ የተፈቀደው። አንድ ነጋዴ 62 ብር ሲሸጥ ተይዞ ሲቀጣ ይቻለሁ። ሌላው የመርካቶ ነጋዴ በሙሉ ሚዛኑን ካሊብሬት እያደረጉ የጥራት ማረጋገጫ የሚሰጡ ከደረጃ መዳቢዎች ቢሮ እየመጡ ሲቆጣጠሩ ከዛች ካሊብሬት ከተደረገችው ሚዛን ውጪ ሲሸጥ የተገኘ አይቀጡ ቅጣት እንደሚቀጣ በጣም አስታውሳለሁ። እና እኚህ የአገር ባለውለታ ጀግና ሰው እንዲህ እንድናያቸው ስላደረጋችሁ በጣም ደስ ብሎኛል። እድሜና ጤና ይስጥልን። ሰላምታዬን ከሻሸመኔ ያድርሱልኝ አሉ። ውድ አድማጭ ተመልካቾቻችን እንግዲህ የተቀበልናቸው በርካታ ኮመንቶች መካከል ተመሳሳይና ተደጋጋሚ በመሆናቸው ጥቂቱን ወደ እናንተ እንዲህ አድርገን ይዘን ቀርበናል። አሁንም ኮመንት ከማድረግ አትቆጠቡ፣ ኮመንቶቻችሁ ያሳድጉናልና በሚቀጥለው ሳምንት ኮሎኔል መንግስቱ ኃይለማርያም በስልጣን ዘመናቸው ከሰሯቸው በርካታ በጎ ስራዎች መካከል አንዱን የቀድሞ አብዮታዊት ኢትዮጵያ ህፃናት አምባ እንዴት ተመሰረተ? አላማ ውስጥ ምን ነበር? ዛሬ የት ነው ያለው? የሚለውን ሀሳብ ኮሎኔል መንግስቱ በአንደበታቸው ከሰጧቸው ሀሳቦች አመሰራረትን አስመልክቶ ከተንቀሳቃሽ ምስል ጋር አያይዘን አስደግፈን ወደ እናንተ ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። ኮመንት ከመስጠት አትቆጠቡ። በድጋሚ እንነግራችኋለን። ላይክ፣ ሼር፣ ይህ ሀሳብ ለሌሎችም እንዲቀርብ ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። አብራችሁን ስለነበራችሁ እናመሰግናለን። እስከ ሳምንት ቻርኝ ሳምንት። ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው።